ምሳሌ ድራማ እንግዲህ በጣም ልብ አንጠልጣይ እና ምርጥ ድራማ የሆነ የተለቀቀ እንግዲህ ማሌት በመጨረሻ ተስማማች። እንግዲህ ማሌት ብር ካየች ምንም የማታደርገው ነገር የለም። እና በመጨረሻ እንግዲህ ሞገስ ያናግራት አልቻላትም። መልሱን ልሰጥ አልቻለችም። እሷ የምትፈልገው የማሌት የምፈልገው ቤቱን ነበረ። የብሩክ ቤት በራሴ ስም አዞሩልኝ ብላ ነበረ። ይሄ እንደ አማርሽ ነው የምቀረው አይደለም፣ በቆምሽ በሄልምሽም ይሄ ማሰብ አልነበረብሽም። በማለት እንግዲህ ማድበል በልጃይና የሆነ ወንድ እንግዲህ ልክ ልኳን ነግሯት፣ የፈለግሹን ያህል ብር ጠይቅኝ እንጂ ይሄ እንደ አማርሽ ነው የሚቀረው። እዚህ ትበሰብሻታለሽ፣ እዚህ ትሞቻታለሽ፣ ሬሰሽ እንኳን የሚቀብርሽ ሰው አታገኝም። እኔ የምልሽን ነገር ካላደረግሽ በጭራሽ ከዚህ ቤት አትወጪም፣ አልፈታሽም በማለት እንግዲህ ብዙ ነገር ብሎታል። ማድበል እንግዲህ ማለት እንግዲህ በመጨረሻ ታስማምታለች ማለት ነው። እናንተ ከአገታች እናንተ ጋር አምልጦ ከወጣ እኔን ይገለኛል። ዘንማን ዛሬ ነው የሚያጠፋው። እኔ እንዴ ነው ኃላፊነት ወስጄ እንደዚህ ላደርግ የሚችለው? በማለት እንግዲህ ሞገስም ተናገረችው። ሞገስ እንግዲህ ይሄው እኔ ሎላን ወስጅበት በሰላም እየኖርክ አደለንዴ? ምን አደረገኝ ይላል። እየኖርክ እንዳይመስልህ እሱ አጋጣሚ ስላላገኘ ነው እንጂ አይለቅህም ነበረ። እኔን ደግሞ ይገለኛል። ሕይወትን ይፈልጋለሁ፣ መሞት አልፈልግም። ከሀገር የሚተስወጥኝ ከሆነ እስማማለው በማለት ተናግራ ነበረ። ሞገስ እንግዲህ ከሀገር መውጣት እኔም ፈልግ፣ ነገር ግን ቃል አልገባልሽም ምክንያቱም ንብረቴን አሳግደሽብኝ፣ አለ። ይህንን ሁሉ ብር ከየት አምጥቼ ነው የሚሰጥሽ? ሁሉንም ነገር ታውቂያለሽ። እንዴት እንደዚህ ትይኛለሽ? በማለት እንግዲህ ሞገስ ብዙ ነገር ተናገራት ማለት ነው። እናንተ እኮ ደሀ ቢጤ ናችሁ፣ እሱም ከእስር ቤት ነው የሚመጣ፣ አንተ ኬታ አምጥቼ ነው የሚሰጠኝ በማለት እንግዲህ ሞገስ ላይ የማይሆን ቃል እየወረወረች ነበረ ማለት ነው ማለት በመጨረሻ እንግዲህ ማዲቤልን ጠርቶ ለመናገር ፈልጋለች ማለት ነው። እንግዲህ ማዲቤል ሲመጣ ደግሞ ምንድ ነው የሚትፈልጊ? ምላርግልሽ እና የዚናን እንድታመጪ የምፈልጎ ምን ፈልገሻል? ምን ይላድርግልሽ ይላታል ማለት ነው። እኔ የምፈልገው ቤቱን በኔ ስም እንድታ ዞርልኝ ነው በማለት እንግዲህ ቃል ሰጠችው ማለት ነው። አይደለም ይሄን ቤት ስምሽ የሚያዞረው አይደለም በቀን በሂል ምሽ እንዳታስቢ፣ በጭራሽ አላደርግም። እዚህ ትበሰብሻታለሽ፣ እዚህ ትሞቻታለሽ፣ ሬሳሽን የሚያቀብ የሚቀብረው ሰው እንኳን አታገኝም። በማለት እንግዲህ እጅግ ብዙ ነገር ተናገራት። ማድቤል እንግዲህ ማድቤል በጣም ትፈረዋለች ማለት ነው። ምክንያቱም ማድቤል አንድ ነገር አደርግ ያለው ብሎ ካሰበ እንደሚያደርግ በየጊዜ እስር ቤት የሚገባ የሚፈልገውን ነገር ሲለማደርግ ሀቅ ስለሚፈልግ አደርጋለሁ የሚለውን ነገር የማስበውን ነገር ሁሉንም ስለማሳካ ስለማደርግ ለዛ ነው እኔ እስር ቤት ሁሌ የሚገባ እስር ቤት ገብቼ የሚቆየው ስለዚህ አታስቢ፣ እኔ ተስፋ የቆረጥኩ ሰው ነኝ። ከኋላ ሰዋለኝ የሚፈልገው ሰዋለኝ የሚኖር ድረስ ሰዋለኝ ብዬ ስለማስበው አይደለም። አንቺን ገድዬሽ እዛ ለምን እስር ቤት አልበሰብስም በማለት እንግዲህ ብዙ ነገር ተናግሯል። አልማድ በል ማለት ነው። በመጨረሻ እንግዲህ በቃ እውነቱ ይሄን ሰው ተስፋ ቆርጧል ብላ እንግዲህ በመጨረሻ ተስማምታለች ማለት ነው። እሺ አድርጋለሁ ብላ በመጨረሻ ተስማምታለች እና ፊታኝ አለችው ማለት ነው። እንግዲ ማግቤልም እኔ ፈታሻለሁ ነገር ግን ከዚ ከዚህ አንድ ነገር እፈጠራለሁ አንድ ነገር አድርጋለሁ ቢቲ እኔን አድርገኝ ድምጥማጥሽን ማጠፋው እኔም ምልሽን ብቻ ነው ማድረግ የሚጠበቅብሽ፣ በማለት እንግዲህ ለቀቃት ማለት ነው እንግዲህ። ቀጥታ የሄደችው ወደ እፍራታ ቤት ነው። እፍራታ ቤት ስትል እንግዲህ ተቃቅፎ የት ውለሽ ነበረ? የት ጠፍተሽ ነበረ? ይህን ሁሉ ቀን ስልክሽን ስለምን አጠፋሽ? በማለት እንግዲህ እፍራታ በጥያቄ አፈጠጠቻት ማለት ነው። እኔ አሁን ደክሞኛል፣ መገኛት ፈልጋለሁ፣ ነገ እናወራለን፣ በማለት እሷን በመቆጣት መልስ ትሰጣታለች ማለት ነው እንግዲህ። የተኙ አደሩ። በንጋታ ተነስታ እንግዲህ ወደ የዜና ጋ ታቀናለች ማለት ነው። እንግዲህ አላማውን ለመሳካት ግዴታ መሄድ አለበት። ስትሄድ እንግዲህ የዜና ጋ ሲገናኙ ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች የኔ ውድ ቤተሰቦች እንኳ ወደ ቻናሌ በሰላም መጣችሁ። እንዴናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። እናንተም ሰላም እንደምትሆኑልኝ ተስፋ አደርጋለሁ። በያላችሁበት ቦታ የፈጣሪ ሰላም አይለያችሁ ሰላም ፍቅርን ያብዛላችሁ። በያላችሁበት ቦታ ለሰው ልጅ ከሰላም የሚበልጥ ነገር የለም እና እንኳን ወደ ቻናሌ ወደ ቤቴ በሰላም መጣችሁ የኔ ውድ ቤተሰቦች። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ አበረታቱኝ። ሰላማችሁ ይብዛልኝ። ዛሬ እንግዲህ በአዲስ ቪዲዮ ከች ብያለው። ሰላማችሁ ይብዛልኝ። ይህም ቪዲዮ ሲታዩ ላይክ በማድረግ ጀምሩ። ሰላማችሁ ይብዛልኝ። እንደምድር ምድር አሸዋ ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። እንግዲህ ምሳሌ ድራማ በጣም ልብ አንጠልጣይ እና ምርጥ የሆነ ድራማ ማሌት እንግዲህ በጭካኔ የታወቀች ነው። በጣም ሀይለኛና እና እሷ የምትጫወተው ገጸ ባህሪ ትንሽ ከበድ ያለ ወጣ ያለ ነው ማለት ነው። እንግዲህ ማሌት በመጨረሻ ተስማምታ የዜናውን አስግራ ከነ ማዲበል እጅ ውስጥ እንዲገባ ለማድረግ ቆርጣለች። እንግዲህ ማሌት እንግዲህ ብር ካየች የማታደርገው የማትፈጽመው አላማ የላትም ማለት ነው። በመጨረሻ እንግዲህ ተስማምታ ወደዚህና አቀናች እና ሆቴል ቤት ቀጠረችው። በማታ እንግዲህ እሱ ደግሞ የት እንደነበርሽ ለኔ መናገር አለብሽ፣ የት እንደነበርሽ ለኔ ግዴታ መናገር አለብሽ በማለት እንግዲህ ግዴ እኔ ነበር የነበርኩበት ቦታ እነግራለሁ፣ ነገር ግን አንቺ እስከዛሬ ምን አዲስ ነገር አለ ንገረኝ፣ በማለት እንግዲህ ሰዎችን ትጠይቀዋለች ማለት ነው። እኔ ጋ ምን አዲስ ነገር አለ? ይሄ ማዲቤል የሚባለው የብሩክ ወንድም በጣም እያስቸገረኝ ነው። እሱ ምን እንደሚፈልግ አላቅም እኔ እሱ በጣም እያስቸገረኝ ነው እንጂ ምን አዲስ ነገር አለ? አንቺ ጋ ያለውን ነገር ግን ተናገሪ፣ ተናገሪ ብዬሻለሁ፣ መናገር አለብሽ በማለት እንግዲህ ማሌት ላይ እየጮህባት ነበረ። እሷም ኮስቶሪ በማለት እንግዲህ ዓላማውን ለመሳካት እና ምን ያጮሃል አንተ ጋ የነበረውን ነገር ንገረኝና እና ከዛ እኔም ነግራለሁ በማለት እንግዲህ ሞጎስ እንግዲህ ሲለሉላ ካነሳበት ስለምናደድ መጠጥ በደንብ ጠጥቶ ይሰክራል ብሎ አስረድቷት ነበራ። እሷም እንግዲህ እንዲናደድ የባጦን የቋጦን ስታወራ እሱ በዚህ መሀል እንግዲህ የዝና ኃይለኛ ንዴት ውስጥ ገባና ስሜቱ መቆጣጠር አልቻለም ማለት ነው። እንግዲህ በዚህ መሀል አንድ ሁለት እያለ እንግዲህ መጠጡን ቅድም እያደረገው ስክር ብሏል ማለት ነው። ቀኑ እንግዲህ አይደለም፣ ማታ ነው መሽቷል። እንግዲህ የዚና በመጠጡ ተሸንፎ የሞገስ እንደ ነገረው ለማለ ሴት እንደዚህ ጠጥቶ ስክር ብለዋል፣ እንግዲህ ጥምብር ብለዋል። እንግዲህ እነሱ ያሉበት አካባቢ ላይ ነው ሞጎሲና ማድበል እየጠበቁት ያሉ፣ እንደተቀጣጠሩ እንግዲህ። ማሌት አላማዋን ለመሳካት፣ ገንዘቧን ለመቀበል ዝግጁ ሆናለች። እና አድርቅ የተባለችውን አንደኛ ነገር ገንዘቧ ገንዘብ ነምሷ ነው፣ ሁለተኛ ነገር ደግሞ ማድቤልን በጣም ተወዳኛለች፣ ይገለኛል ትቀራዋለች ማለት ነው። እንግዲህ ማሌት በመጨረሻ የዝናን አሰክራ ከኋላ እየሆነች እየደገፈች ይዛ እንግዲህ ወጥታለች፣ እየሄዱ ነበረ ማለት ነው። እንግዲህ ማሌት አንድ ነገር ማድረግ ከፈለገች ለማድረግ ወደ ኋላ አትችል ማለት ነው። ገንዘብ ካላት እሷ እንኳን ሰው እንድታገት ከማድረግ ለመግደልም እስከ ዛሬም ስታደርጋቸው የነበረ ምሳሌንም ለመግደል ስትጥር የነበረው ለገንዘብ ብላ ነበረ። ነገር ግን እሷ አሁንም ለገንዘብ እንጂ ለሰው ልጅ ቅንጣት የሚታገል ደንታም ስሜትም የላትም ማለት ነው። እንግዲህ በመጨረሻ ዜናን አስክራ ወና አደብልቤል እጅ ውስጥ ለመገኘት ዝግጁ ሆና ጨርሳለች። እንግዲህ የዚና እንግዲህ ሀገር ሰላም ነው ብሎ በመናደድ ብቻ መጠጡን እየጠጣ እንግዲህ ሰክሯል ማለት ነው። የዚህና ስናደድ መጠጥ በጣም እንደሚጠጣ ሉላ ታውቃለች። ሉላ ደግሞ ለመጎ ስለ ነገረች መድኃኒት ሲጠጣ ምግቡ ሲጠጣ እንግዲህ በሰከረን በኋላ ምግቡ ሳይበላ ስለጠጣ በጣም ሰክረዋል። ይዛ ወጥታለች። እንግዲህ ወደ ቤት እንሄድ ብላ ነው ይዛ የወጣችው። ይዛ በመውጣቱ እንግዲህ ወደ ቤታቸው ሳይደርሱ እንግዲህ እዛ ሰፈር ውስጥ ነበሩ። ሞጎስና ማድቤል ሲጠብቁ የነበሩ እንግዲህ ልክ ሲያገኙ ፍጥጥ ብሎ አያቸውና እነሱም በተቀመጡበት ቦታ ብድቅ ብድቅ ብሎ እጃቸው ላይ እንግዲህ የለበሱትን ልብስ ወደ ላይ እየሰበሰቡ እየተጠጋጉ ነበረ ማለት ነው። እንግዲህ ይሄ ድራማ እጅግ በጣም ደስ የሚል ድራማ ነው፣ ብዙ ነገር የሚያስተምር ድራማ ነው። እንግዲህ ማለት እንግዲህ ለብር ብላ የዝናን አሳልፋ ሰጥቷለች ማለት ነው እንግዲህ ሞገስ በጣም ይፈራ ነበረ። ይህ ዝና በመጨረሻ እንግዲህ ማዲቤል አጠገቡ ስላለ በጣም ጃይና ሆኖ አላሁን ማለት ነው እንግዲህ ይሄ ድራማ በጣም ደስ የሚል እና እጅግ በጣም ብዙ ነገር የሚያስተምር ድራማ ነው ማለት ነው። ሞጎስ እንግዲህ ከማድቤልጋ ከሆነም በኋላ ምንም የሚፈራ ነገር የለም። እሱም እንግዲህ ሸሚሱ ወደ ላይ እየሰበሰበ ለመደባደብ ተዘጋጅቷል ማለት ነው። እንግዲህ ማዲበል ካጠገቡ ከሆነም በኋላ ሞጎስን በጣም ጀይና ወንድ ሆኗል ማለት ነው። ማዲበል እንግዲህ ምንም አንድች ነገር ቅንጣት የሚታክል የሚፈራ ሰው የለውም ማለት ነው። ይህ ድራማ እንግዲህ ብዙ ነገር ነው የሚያስተምረን። የኔ ውድ ቤተሰቦች ወደ ቻናሌ እንኳን ደህና መጣችሁ። ይህን ቪዲዮ ሲጀምሩ ላይክ በማደረግ ጀምሩ። ክሊፕ አመሰግናለሁ። ስለምትከታተሉኝ ወይም ስለምታደርጉልኝ በሙሉ ሰላማችሁ ይብዛልኝ። ይህ ድራማ እንግዲህ እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው። ማለት እንግዲህ ብር ካየች የፈለገችውን ነገር አታጣም፣ ብዙ ነገር ማድረግ ትችላለች። እንግዲህ በዚህ ሰዓት እንግዲህ ሉላ በጣም ደስ ብሏታል። እሱን እንይዛለን ብሎ ስላሰቡት እሷም ደስ ብሏታል ማለት ነው። ዳታየም እንግዲህ ከቤተሰቦቿ ጋር በጣም ደስ የሚል ጊዜ እያሳለፈች ነው ማለት ነው። እንግዲህ ወደዚ ወይም ወደዛም እያለች የመጉሮክ ቤትም እየመጣች እንግዲህ ከቤተሰቦቿም ጋር በጣም ደስ የሚል እያሳለፈች ነው ማለት ነው። በጣም ደስ ይላል የሰው ልጅ በህይወቱ ውስጥ መጀመሪያ ያሳለፈውን ህይወቷ መጨረሻ ላይ ደስተኛ ሲሆን በጣም ነው ደስ የሚለው ማለት ነው። በዚህ ሰዓት እንግዲህ ዳታዬ በጣም ደስተኛ ልጅ ሆናለች ማለት ነው። በጣም ነው ደስ የሚለው። እንግዲህ መጨረሻቸው በጣም ከባድ ነው ማለት ነው። የሰው ልጅ መጀመሪያ እንጂ መጨረሻ አይታወቅም የሚባል አባባል እውነት ነው እና ማለት እንግዲህ አሳልፋ ሰታለች የዝና ማለት ነው። የዝና እንግዲህ አላመነም። ወደ እነሱ እየተጠጋ እንግዲህ ዞር ብሎ እየያያት ነበረ ማለት ነው ማለት ነው እንግዲህ ተጠራጥሏል። ምክንያቱም እሷ ናት እንደዚህ ያደረገችው በማይሆን ሰዓት አጠጥታኝ ብሎ በውጡ ሳያስብ አይቀርም። ዞር ብሎ ሲመለከታት በጣም ዞር ብሎ ነበረ ሲያያት ነበረ ማለት ነው። ማዲቤልና ሞጎስ እንግዲህ በጣም ደስ ብሏቸዋል አደርግ ያለ ያለችውን ስለአደረገችላቸው ማለት ነው እንግዲህ በቀጣይ ደግሞ ፓርቲ ይላችሁ ጠርሎ የኔ ውድ ቤተሰቦች አብራችሁ ስለቆያችሁ ከልብ መሰግናለው ሰላማችሁ ይብዛልኝ ያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ ሰላም ለሀገራችን ለሰው ልጅ ከሰላም የሚበልጥ ነገር የለም እና ቤተሰብ የሆኑ ሼር ላይክ ሰብስክራይብ በማድረግ አበረታቱኝ ቤተሰብ የሚሆን ኮሜንት ላይ አስቀምጡልኝና እኔም በታማኝነት ተመልሳለሁ ስለተከታተላችሁኝ ከልብ አመሰግናለሁ ሀገራችን ሰላም ያድርግልን እንግዲህ በቀጣይ ፓርቲ ዝና ታይዟል ወይ ዛ ቀድሞ በሰላም ይዞት ሄዱ የሚለውን ይዤላችሁ ቀርባለሁ፣ ማለት ነው። አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ በአዲስ ነገር እስክንገናኝ ድረስ ሰላማችሁ ይብዛልኝ። በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። የኔ ውድ ቤተሰቦች የምወዳችሁ፣ የማከብራችሁ ሰላማችሁ ይብዛልኝ። በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ።